ዱውጂደራደር እንጂ እናትሽ ትወድሻለች። ምንም ጠላሽ ነገር የለም። አይደለም አንቺ እንድታኮርፊ እንቅልፍሽ የሚያሳዝናት እናት ነው ያለችሽ። ታስታውቃለች። በጣም ነው የምትወድሽ። አንድ ነሽ። አንድ አይን ያለው በምን አይጫወትም ይባላል እና አንድ ነሽ፣ ምንም ጥርጥር የለውም። ግን ኦንላይን እስከወጣት ድረስ እንደ አሌክስም ከአንቺ እስካለ ድረስ የአንቺ ናት። ለእሱም እናቱ ናት። በማንኛውም በፋሚሊ ሁልጊዜ ጸብ ያለ ነው። ጸብ ሳይኖር ኖሮ አያውቅም። እንደውም ጸብ ከሌለ ፍቅር አይመጣም። ስለዚህ ይሄ የተፈጠረው ለበጎ ነው። ሊጸዳ የፈለገው በመካከላችሁ አለ። ምንም ነገር እናታችሁ ናት፣ ለአንተም ለሷም ምንጊዜም እናቱን ያላከበረ እናቱ ምን ያላለ አንድ ቀን አያልፍለትም። እግዚአብሔር አምላክ መጀመሪያ እናትና አባትን አክብር ነው፣ ከአስርቱ ትእዛዛት አንዱ ማህተም አርገሻል። እሱም አለ ማህተም ነው እናት። ከአስርቱ ትእዛዛት አንዱ ነው። እናትም አክበር እናትሽን ሳታ ከብሪ ሌላ ሰው አከብራለው ብቲ እግዚአብሔር አምላክም አይሰማሽም። ስለዚህ እርግጠኛ ላይ ምንም አሞራ ዌልድ ፋሚሊ ያደገ ልጅ ነው። ሁለታችሁም የጨዋ ልጆች ናችሁ። እናትየውን አይደለም ቆማችሁ ተደፍታችሁ ይቅርታ ብትጠይቋት በእግዚአብሔር ዘንድ ክብር ታገኛላችሁ። ዝቅ ያለ ደግሞ እግዚአብሔር ከፍ ያደርገዋል። ለእናታችሁ ስትሉ አይደለም ጎንበስ ማለት ምንም ነገር ብተው ለእናት እግዚአብሔር ከዚህ በላይ የሚፈልገው ነገር የለም። እናት አጥፍታ እንኳን እያየሽ ለእናትሽ ማንም ዝቅ የሚል ችግር የለውም። ስለዚህ ሁለታችሁ ሁሉ አማርኛ ይገባሻል? ዩ አንደርስታንድ አይገባትም እኮ።